ሙድ እና የተከበራችሁት ወንድሞቼ በያላችሁበት የዓለም ዳረቻ ሰላማችሁ ብዝት ይበል። ለቤቴ አዲስ የሆናችሁ ዩቱብ ቻናሌን ሰብስክራይብ፣ ላይክ፣ ሸር ማድረግን አይርሱ። ላለሁ ዛሬ ይዤላችሁ የመጣሁት ትክክለኛ የአድሰንስ ፎርም አሞላል ነው ማሳያችሁ ማለት ነው። በትክክል የታክስ ኢንፎርሜሽን ካልሞላችሁ አድሰንስ ላይ በፍጹም ተከፋይ አትሆኑም። ዚህ በዚህ ቪዲዮ በደንብ አርጌ የአድሰንስ አሞላል አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ግን ዩቲ ቻናሌን ሰብስክራይብ ማድረግ አትርሱ። ላለው አሁን ቀጥታ ወደ አሞላሉ ነው ማሳያችሁ ማለት ነው። እሻን ወደ አሞላሉ ስንሄድ ቀጥታ ጎግል ክሮም ወይም ጎግል ላይ ነው የምንገባ ማለት ነው። እዛ ላይ ከገባም በኋላ ዴስክቶፕ ማብራትም ትችላላችሁ ልክ እንደ ኮምፒውተር እንዲያሳያችሁ እዛ ሰርች በሩ ላይ ምን ብላችሁ ነው የምጽፉ። ሰርቹ ጋር ላይ ከገባችሁ በኋላ አድስንስ ብላችሁ ትጽፋላችሁ ማለት ነው። አድስንስ ብላችሁ ትጽፋላችሁ ከጻፋችሁ በኋላ እንደዚህ ብሎ ይመጣላቸዋል። የማከብበት ነው። ሳይንኢን የሚላለ ሳይንኢን ብላችሁ ነው የምትገቡ ማለት ነው። ሳይንኢን ብላችሁ ከገባችሁ በኋላ ከዛ እንደዚህ ብሎ ይመጣላቸዋል ማለት ነው። እንደዚህ ብሎ ከመጣ ላይ ሶስት ሰረዟን ነው የምትጫኑ ሶስት ሰረዝ አለሽ ላይ እሷን ሶስት ሰረዝ ስትጫኑ ከዛ እዚህ ጋር ጫናችሁ እንደዚህ ብሎ ይመጣላችኋል ማለት ልክ እንደዚህ ብሎ ይህ ምንድን የሚል ፔመንት የሚል አለ። ፔመንት የሚለውን ክሊክ ታደረጉታላችሁ። ከዛ ፔመንት የሚለውን ክሊክ አረጋችሁ በኋላ እዚህ ጋር ፔመንት ኢንፎ የሚል አለ እሱን እንጫነዋለን ማለት ነው። ከተጫነ በኋላ ወደ ቀጣይ ስቴፕ ነው የሚወስደን። እንደምታዩት እዚህ ጋር እዚህ ጋር እንደዚህ ብሎ ይመጣልናል ማለት ነው። እዚህ ጋር ባላንሱን የኢትዮጵያ የምን ቢሮ የሚል እሱን መቀየር አልመቀየር የእናንተ እንትን ነው። እንደዚህ ብሎ ይመጣልናል ማ ከዛ ከዚህ ጋር የሚመጣልን ያው እስካሁን የሰራ ነው። ባላንሱን ሙሉ ነው የሚያስቀምን። ከዛ እዚህ ጋር በደንብ ይታያል። ሰፋው ማኔጅ ሴቲንግ የምትላለች ማኔጅ ሴቲንግ የምትለዋን እሷን ክሊክ እናረጋታለን ማለት ነው ማኔጅ ሴቲንግ የምትለዋን እዚ ጋር እያችሁ ዋርኒንግ የሰጠ የታክስ ኢንፎርሜሽን እንደገና ካላደሽ ብሎ እዚ በቀይ አክብቧል ማለት ነው። ይሄን ደግሞ ካለስተካከል ኩ አይከፍልም ስለዚህ፣ ማኔጅ ሲቲንግ ምትለዋል ክሊክ አረጋታለሁ ማለት ነው። ክሊክ ካረኩ በኋላ እንደዚህ ብሎ ይመጣል ማለት ነው። ለናንተ አይታያችሁም፣ ግን ስክሪኑን እንዲያሰፋው ለናንተ ለማሳየት እሞክራለሁ ማለት ነው። እሺው እንደምትመለከቱት ከዚህ መሀል ምንድን ነው ዩናይትድ ስቴት ታክስ ኢንፎ ምትላለሽ እሷን ኤርሳስ አስመልከታለሽ እሷን እንጫናታለን ማለት ነው እሷን እንጫናታለን። እሷን ከተጫነ በኋላ ማኔጅ ታክስ ኢንፎ የሚላለ እሱን ክሊክ ታረጋላችሁ። እሱን ክሊክ ካረጋችሁ፣ እሺ እንደዚህ ብሎ ይከፍትልናል ማለት ነው። እንደዚ ብሎ ይከፍትልናል። ይሄን ከከፈተልን በኋላ አያችሁ፣ እዚህ ጋር ነው የታክሱ ዋርኒንግ የሰጠ ያያችሁ። ዋርኒንግ አክቲቭ ሪኳየር የሚለው እሱ ቅጠል እያነበር ማብራት ያለበት እንደዚህ ማለት ነው። ያው እዚህ ጋር እንግዲህ እንደዚህ ነበር ማብራት ያለነበረበት፣ ግን እዚህ ጋ ስለ ታክስ ኢንፎርም የሚለውን ስላላስተካከልኩ ነው እንደዚህ ይመጣል። ስለዚህ እዚህ ጋ እሺ፣ አሁን እስክሪኑን አስፍቼ አሳያችኋለሁ። ሳብሚት ኒው ፎርም የምትለዋን እሷን ትጫኗዋታላችሁ ማለት ነው። ከዛ ወደ ቀጣይ ስቴፕ ይወስዳችኋል። እዚህ ጋ ሳም ዋን የሚላለች ያከብኳትን እሷን ትነኳላችሁ። ከዛ በመቀጠል እዚህ ጋ አለ አሁንም እሱንም የማከብበትን ትነኩታላችሁ ትጫውታላችሁ ማለት ነው። ከተጫናችሁት በኋላ ወደ ቀጣይ ስቴጅ ይወስደናል። ፍቃድ ነው የሚጠይቃችሁ ምንድነው ኮንቲኒው ትሉታላችሁ። ማከብበትን ኮንቲኒው የምትላለች እሷን ኮንቲኒው ትሉታላችሁ ማለት ነው። ከዚያ መጀመሪያው ሀ ብሎ ይከፍትልናል ማለት ነው። እንደዚህ ብሎ ይመጣልናል። ከዚህ መሀል ማለት ነው እንደዚህ ብሎ ሲከፍትልን ከወንት የግል ነው የመንግስት እዚህ ጋር ኢንዲቪዥዋል የሚለውን ነው የምትመርጡ ማለት ነው። የግል ነው ወይስ የድርጅት ሲል ኢንዲቪዥዋል የመጀመሪያውን እሱን ታረጉታላችሁ ማለት ነው። እሱን ካረጋችሁ በኋላ ወደ ቀጣይ ስቴፕ ይወስደናል። አር ዩ ሲቲዝን ኦፍ ዩናይትድ ስቴትስ ይላል። የአሜሪካ ዜግነት አላችሁ። ስለዚህ የላችሁ፣ ከሌላችሁ ነው የሚለውን ነው ከዛ ኔክስት ከዛ እዚህ ጋር ሰሌክት ታክስ ፎርም ታይፕ ይላል። ስለዚህ እናንተ የምታደርጉት የመጀመሪያውን ነው የምትመርጡ ማለት ነው። የመጀመሪያው እዚህ ጋ እኔ ያከበብኩበት አለ እሱን ነው የምትመርጡ ማለት ነው። የመጀመሪያው ይሄ ኢትዮጵያ ለሆናችሁ ብቻ ነው ማለት ነው። እዛ እችን ያከበብኩባትን ስታርት የሚለውን ትጫኑታላችሁ። ወደ ቀጣይ ስቴፕ ይወስደን። ቀጣይ ስቴፕ ሲወስደን ማለት ነው ታክስ አይዴንቲቲ ይላል። ስለዚህ እንትኑን የሞላችሁበትን ስም ነው የምታስገቡ። አድሰን ስትሞሉ ያስገባችሁትን ስም እስከነ አያት ሳትሳታቶ ታስገባላችሁ ማለት ነው። እዛ የቀጣይ ሁለተኛው ታልፎታላችሁ እኛን አይመለከተ። እዛ ሴንተር የሚላለ ሴንተር የሚለው ምርጫ ያለ ቀስቷን ተጭናችሁ ኢትዮጵያ ከሆናችሁ ኢትዮጵያ የሚለውን ነው ትመጣላችሁ። አድስንስ ሂሳብ የሚያስገባላችሁ በኢትዮጵያ ነው ወይስ በሌላ ሀገር? ስለዚህ እኔ በኢትዮጵያ ነው አድስንስ ባላንሱን የሚያስገባል። ስለዚህ ኢትዮጵያ ላዋለው። ከዛ እዚህ ጋር ደግሞ ግዴታ አይደለም እነዚህ ሁለት ነገሮች፣ ቲን ነምበር ምናምን ይላል። ሁለት አማራጭ ኦፕሽን ነው የሰጠን፣ እዚህኛው ላይ ማለት ነው፣ እዚህኛው ላይ ኦፕሽን ነው የሰጠን፣ ይሄ አሁን ራይት ያደረኩበት ላይ። ስለዚህ እሱን ጃምፕ ትሉታላችሁ ማለት ነው ካላችሁ ታስገባላችሁ ከሌላችሁ ግን ኔክስት የምትለዋን አልፋችሁ እሱን ኔክስት የሚለውን ነው የምትጫው ነው ማለት ይሄ እንደ ምርጫ ስለሰጠን ማለት ነው ካላችሁ ታስገባላችሁ ከሌላችሁ የላችሁም ስለዚህ ኔክስት የሚለውን እጫ ነው አለው ማለት ነው ከዛ ወደ ቀጣይ ስቴፕ ይወስደናል ማለት ነው ቀጣይ ስቴፕ ምንድ ነው አድሰንስ ይላል እዛ እዚህ ጋር ያሉትን አራት ማዕዘን ቴክ እናደርገዋለን እናርመዋለን በእጃችን ስንጫ ነው ይበራል ማለት ነው እሱን እናርመዋለን። ስለዚህ ሴንተር የሚለው ያው ኢትዮጵያ እንለዋለን። ስትሬት አድሬስ የሚለው ኢትዮጵያ እንለዋለን። ስትሬት አድሬስ የሚለውን ኢትዮጵያ እንለዋለን ማለት ነው። ኢትዮጵያ እንለዋለን። ከዛ ፖስታል ኮድ ያው አንድ ሺ የአዲስ አበባ ዜሮ ዜሮ ማለት ትችላላችሁ፣ ፖስታሉን ኮድ ካላወቃችሁ። ስለዚህ እኔ ፖስታል ኮድ የሚለው ላይ አንድ ሺ አስገባለሁ። ከዛ እዚህ ጋ ታውን ይላል። አንድ ሺህ ፖስታል ኮዱን ካስገባው በኋላ ከዛ እዚህ ጋ ታውን ይላል አዲስ አበባ ለዋል ነው። ባህር ዳር ከሆናችሁ ባህር ዳር ይፈለጋል። እዛችን ራይት አበራት አለሁ ቲክ አረጋት አለሁ ማለትነችን ካበራሁት በኋላ ኔክስት ምትላለ ኔክስት ምትለዋን ተጭነን ወደ ቀጣዩ ስቴፕ እናልፋለን ማለት ነው። ቀጣዩ ስቴፕ የሚለው ታክስ ትሪት ይላል። ስለዚህ እዚህ ጋር የምትመርጡት ምን የሚለው ነው? ኖ የሚላለ እዚህ ጋር የስ ኖ የሚላለ ዚ በኢትዮጵያ ስለመሞላው ነው ኖ የሚለውን ትመርጡና ከዛ ኔክስት የሚለውን ተጭናችሁ ታልፋላችሁ ማለት ነው። ከዛ ወደ ቀጣይ እስቴፕ ይወስደናል ማለት ነው። ቀጣይ እስቴፕ ወደ አራተኛ ይወስደናል። አሁንም እዚህ ጋር የስ ኖ፣ እዚህ ጋር አሁንም የስ ኖ ሲል አክቲቭ ምናምን ይላል። ስለዚህ እሱንም ትሞልታላችሁ ከዛ ወደ አምስተኛው ስቴፕ ስቴፕ ስናልፍ ከዚህ ጋር መጀመሪያው ነጥብ እናሳረፋለን ማለት ነው። ከዛ በመቀጠል ወደ ስድስተኛው ስደ ስድስተኛውም ቲክቲክ ነው የምናደርግ ምንም ንሞላ የለም ዶክሜንት ፕሮቫይደር ይላል። ስለዚህ ራይት ብቻ ነው የምናደርገው። ሰንጠረጇን አራት ማዞኗ እነዛ ኔክስት የሚለው ወደ ቀጣይ ይወስደናል። ኔክስት የሚለው ከወሰደን በኋላ እንደዚህ ብሎ ይመጣል። እንደዚህ ብሎ ሲመጣ አሁንም ይሄን ቲክ ነው የምናደርገው። አራት ማዞና እናበራታለን እራይት አድርገን ከዛ በመቀጠል እዚህ ጋር እሱንም እራይት እናደርገዋለን። ከዚህ ጋር የእሱ ይሄ የእናንተ ነው ወይስ በውክልና ነው ይሄን ዩቱብ ቻናል የሚያስተረረው ሰው ነው የሚል። ስለዚህ እኔ የስ ስለዋለው ማለት ነው በራሳች ከሆነ የስ ካልሆነ ኖ ያለ ኒም ማለት አድስንስ የከፈታችሁበትን ስም ታስገባላችሁ። ኖ ካላችሁ የስ ስም ካላችሁ እዚህ ጋር ስም ታስገባላችሁ ማለት ነው። ከዛ ሰሚት ይላል። ፍቃድ ነው የምንሰጠው። ሰሚት ጨረስን ማለት ነው። ሰሚት እንለዋለን። ሰሚት ካልነው በኋላ ወደ ቀጣይ ስቴፕ ካሳለፈን እናየዋለን። አብረን ማለት ነው እኔ ደግሞ በትክክል ስለሞላሁት እንደሚያሳልፍ የተስፋ አረጋለሁ ማለት ነው። አብራችሁ ቆዩ። የስ አያችሁ፣ እዚህ ጋር ስለዚህ የታክስ ኢንፎ በትክክል አፕሩቭድ ሆኗል ማለት ነው። ቀድም በቀይ ነበር ያበራ መጀመሪያ ላይ እንዳሳየዋችሁ፣ አሁን ግን አፕሩቭድ ሆኗል ማለት ነው። ስለዚህ በትክክል የታክስ ኢንፎ አስተካክያለሁ ወይም አድሻለሁ ማለት ነው። በፊት የዛሬ ምናምን ዓመት እንደዚህ ታክስ ኢንፎ ሞልቻ ነበር። አሁን እንደገና አድሹ ብሎኝ ነው። ስለዚህ አፕሩቭድ ብሏል። ዩር ታክስ ኢንፎ ሃዝቢን ቢን ኦኩፔትድ። ስለዚህ ተቀብሏል ማለት ነው። ስለዚህ እናንተም ኢትዮጵያ ከሆናችሁ በኢትዮጵያ ከሞላችሁት በዚህ መሰረት ማስተካከል ትችላላችሁ። ብዙዎች ግራ የምትጋቡበት ሊሆን ይችላል።